ዘዋይ ይልቁኑ ለውሳኔ በተቃረብኩበት ጊዜ የዛሬ ሁለት ዓመት ግድም ሶስት ዓመት ግድም የነበረኝ ስሜት ነበረ እና ይህ የእግዚአብሔር ደጅ ነው፣ እና ያስፈራል፣ እና ያስፈራል ምናልባት ይሄ መዝሙር ቤት ውስጥ ላደጋችሁ ለአደጋችሁ ብዙ ላይ ገባችሁ ይችላል። እና እኔ ዛሬ ሳስቀድስ በአንድም በሌላ እችን ቅድስት ቤተክርስቲያን አምላኳን ሳይ የሚሰማ ስሜት አለ እና የገባው ያወቀው ያውቀዋል። በነገራችን ላይ እና ዝማሬ መላእክት ያሰማልን እህታችን በእውነት ለመናገር ዝማሬ መልእክት ያሰማልን። ዛሬ እንግዲህ ሌላ ነገር አናደርግም። መኩሪያም እሷም አሁን ይመጣሉ፣ ከነሱ ጋር ጊዜ እንወስዳለን። ያው ሌሎ ዘማሪዎችን ብትኖሩ አብረን እዚሁ ከነሱ የምንወያይ የምንማርበት ጊዜ ይሆናል እና አምናለው፣ በደጅ ላይ ሆናችሁ በፍርሃት ውስጥ ላላችሁ ገፍቶ የሚያስገባችሁ ነው፣ ገፍቶ የሚያስገባችሁ መዝሙር ነው እና እኔ እንዲህ ነበረ። እስፔሻሊ ቄደርም ደግሞ የወሰድኩ ሌሊት ይሰማኝ የነበረው ስሜት ይሄ ነበረ እና እግዚአብሔር ቤት ያስፈራል፣ ቀራኔውን ስታዩ ያስፈራል። ቅዱስ ስሙ በቅዳሴው እያንዳንዱ ነገር ያስፈራል። እና እግዚአብሔር ፈርተን ዘመናችንን መጨረስ እንዲሆንልን ለሁላችንም እመኛለው። እና ዛሬ በዚህ መዝሙር ዙሪያ ነው ብዙም እናሳልፈው። ወንድሞቻችን እስከሚመጡ ሁላችሁም እንግዲህ ሼር አድርጉ። እህታችን በዛ ወርቅ መዘምርት በዛ ወርቅ እንዲሁም ደግሞ ዲያቆን መኩሪያ ይመጣሉ። እዚህ ደግሞ የመጡ ወንድሞቻችን አሉ ገብረ ሚካኤል አለ ፍቅረ አብዲያቁ ፍቅረ አባለ እንዲሁም ደግሞ ዘማሪት ዘሽተር ኩሪባቸው አለች እና እንደዚህ እናሳልፋለን። ምናልባት የነሱ ሰዓት ስለሆነም የተጣበበ ሰዓት ስላላቸው ነው። ወዲህ አድርግ የገባውትም እኔ በጣም ድና ነኝ። ሁላችሁም ሼር አድርጉ። መዝሙር የወሰደውን በመዝሙር ይመለሳል። በነገራችን ላይ እና እንዳልኳቸው ይህች ቅድስት ቤተክርስቲያን በነገራችን ላይ ማጆሪቲው ከኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ብናጠና መዝሙር ስቦት ሄደ ይበልጣል። መዝሙር ስቦት የመዝሙሩን ኮንቴንት ሳይሆን መዝሙር ስቦት ሄደ ይበልጣል። መዝሙር መዝሙር እንደምታውቁት የናዝሬት አማኑኤል ቤተክርስቲያን ኪቦርድ አማረን ብለው ነው ያው፣ በአመቱ ጣሉት። ኪቦርዱ ወደ ከበሮና ጸናጽል ገብቷል። ስለማቃቸው ነው ምነግራችሁ እና ይህም ቦልድ ላይ ነው የምናገረውና ይሄ ነው። በኋላ ከፍታለሁ። ይቅርታንም በኋላ ከፍታለው። እሺ በኋላ ከፍታለሁ። ለማንኛውም ሼር ሼር አድርጉ። ሁላችሁንም ሰላም ብያለሁ። ገብረ ሚካኤል እንኳን ደህና መጣ። ቢኒዬ እንደና እንኳን ደህና ቆሙ። ሰላም ናቸው። የሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ዲያቆን ፍቅርሀብ እንኳን ደህና መጣ። እንደምናላችሁ እንደምናለን። ቢኒዬ ሬሶስ ገብር የሚካሄድ ሁላችሁም ሰላም ብያለሁ። ሁለት ሰላሳ አምስት ሰዎች እንደምን አላችሁ? እንኳን ለዛሬው ቀን ለዚህ ሰንበት ለገብር ኄር በሰላም አደረሳችሁ ብያለሁ። እንደምን ናችሁ? ዘማሪት ሲስተር ኩሪባቸው እንኳን ደህና መጣሽ። ን ደህና ቆያችሁ ሰላም እግዚአብሔር ይብዛላችሁ። እንደምን አመሻችሁ? ሁላችሁንም ሰላም ብያለሁ። ከታችሁም ከላይም ያላችሁ አሜን። እግዚአብሔር ይመስገን። እኔ የድሮውን ነው የድሮውን ነው የማወራው። አሁንማ የሀዲዱ ምናምን እየተዘመረ ማን ይሄዳል ብላችሁ ነው። እና የድሮውን ነው እያልኩ ያለሁት ዘጠና ቢፎር ናይንቲን እያልኩ ያለሁት እንጂ ዘጠና እና ከዘጠና በፊት መዝሙሮች ያው ስሜት እንትን ስለሚሉ፣ እርግጥ ሁሉን አጣጥሞ የመጣ የኃጢአት መጨማለቅን ያየ ሰው ደግሞ በእንደዚህ አይነት ድንቅ ዝማሬዎች ልቡ ይነካል እና ዞሮ ዞሮ እንግዲህ በኋላ መኩሪያ ብዙ ነገር ያስተምረናል። ከሁለት ሺህ በላይ ግጥሞች የሰደረ በእግዚአብሔር ቤት ውስጥ ያስቀመጠ ለብዙ ዘማሪዎች ብዙ ነገር እና በጣም እኔ በመኩሪያ ህይወት በጣም ነው የቀናሁት። ሀያ አምስት ዓመት ሙሉ በዚህ ነገር ውስጥ ያለፈ ወንድም ነው። ጸሎት ዲያቆን ፍቅራብ ከጸለ ከጸለየለን በኋላ ይህም መዝሙር እንጀም እንደግመዋለን ከዛ እንዲ ያደረገን ጊዜያችንን እነሱም እስከሚመጡ እንጠብቃለን። ጠብቃለን ሌሎቹ መዝሙሮች እንሰማለን። ከዛ በተረፈ የዲያቆን መኩሪያን የዩቲዩብ ቻናል ቲክቶኩንም ፎሎ አድርጉ። ቲክቶኩን፣ ዩቲዩቡን ሰብስክራይብ አድርጉት እና ሰብስክራይብ አድርጉ ብትችሉ ከዛው አሁን ወደ አንድ ሚሊዮን ታይቷል። በነገራችን ላይ ቶታሊ ቅድም እየደመርኳቸው ነበር እሱ ጋር ወደ መቶ አስራ ምናምን ሺህ ታይቷል። አንድ ቦታ ላይ ሰማኒያ ዘጠና ሺህ፣ አርባ ሺህ፣ ሀምሳ ሺህ፣ ስልሳ ሺህ ሁሉም እየወሰደ ተጠቅሞበታል። እና ወደ አንድ ሚሊዮን ሰው አይቶታል በዚህ በሀያ አራት ሰዓት ውስጥ ወይም በአንድ ቀን ከምናምን እና ግን የመኩሪያ የታየው ኦልሞስት አንድ መቶ አስራ አምስት ሺህ አስራ ሶስት ሺህ አካባቢ ላይ ነው ስገባ ያየሁት እና እሱም በኋላ እንግዲህ መስመር እናስዛለን እና ከአንድ ሚሊዮን በላይ ከቲክቶክ ውጭ ማለት ነው። በዩቲዩብ ብቻ ቅድም ሴሌክት እያደረግኩ ነበረ። ዲያቆን ፍቅራ በጸሎት ጀምረልን እና ከዛ በኋላ እነ መኩሪያ መጥተዋል እንቀጥላለን ማለት ነው። በጣም ደስ ብሎናል። አሜን። ስላገኘዎች በጣም ደስ ብሎኛል። እግዚአብሔር አሜን፣ አሜን፣ አሜን። እንደት ነሽ? ደህና ነኝ እግዚአብሔር ይመስገን፣ አለሁ ደህና ነኝ። ደጁን አስታወሽን በሚገባ እግዚአብሔር ተመስገን። እግዚአብሔር ያክብራችሁ። ምናልባት መኩሪዬ ሌላ ስልክ ካላችሁ ዲያቆን መኩሪያ ሌላ ስልክ ካላችሁ ዩቲዩብ ላይ ሊንክ ተቀምጧል፣ እና እሱን ሊንክ ነክተው ስም ብትጽፍ ዩቲዩብ ላይ የሚያመጣችኋል። እና እንደው እህታችን መዘምርት ቢያይዋት ደስ ይለኛል። አብራችሁ ብትታዩ ደስ ይለኛል። እና ዩቲዩብ ላይ አሁንም ራሱ ሊንኩን እንደገና አስቀምጣለው። በዚህኛው ስልክ እንግባ ወይስ በሌላ ስልክ አለ? በቃ በሌላ ስልክ ዩቲዩቤ ላይ ግባል። ዩቲዩቤ ላይ ግባና ኦኬ። ዩቲዩብ ዛሬ ስለሆነ ያለኝ ቢኒያ ብለው አለ የሚለው። አዎ ቢኒያም ሽታ አላቸው። አሁን ሊንክ ሳስቀምጥ ይሄ አሁን ሊንክ አስቀምጣለሁ። ያ ሊንክ አሁን ይሄን ሊንክ ትነካውና ከዛ እሱን ሊንክ ነክተህ ስምህን ስትጽፍ ወደ ዩቲዩብም ያመጣችኋል። ከዛ ወደ ፌስቡክም ይሄዳል ማለት ነው። ልስማ ይው ቲክቶክም በቃ ሌላ እኮ ነው። በቃ በሁለቱም ነው መጥታኝ እኔ ድሮ ካቶሊክ ቤተክርስቲያን እያለው እዛ እንግዲህ ካቶሊክ ቤተክርስቲያን ስለ ስጋና ደግሞ ያለ ትምህርት ምግብ ተበልቶ ይወሰዳል እንግዲህ ከኦርቶዶክስ ተዋሕዶ ቤተክርስቲያን የሚለያዩበት የተለያየ ትምህርት እንደሆነ የሚታይበት ነገር አለ። ግን ስለ ራሴ ኃጢአት የሚያስታውሰኝ ከገዳም 126 ሺ ብር ዘርፌ እዛው ገዳም ዘርፌ እዛው ጋር አስቀምጬው ካሜራም ዘርፌ እዛው ጋር አስቀምጬ ከአባ ሮቤርቶ እጅ ላይ የጌታ ስጋና ደምን ወስጄ ያድፋፋውበት የዘቀጥኩበት በኃጢአት የተጨማረኩበት ያን ዘመነ ብሎቁሎ ደግሞ ወደዚህ ቅዱስ ቤተክርስቲያን ለመምጣት በወሰንኩ ጊዜ ያስፈራ ነበረ። እኔ በነገራችን ላይ የፕሮቴስታንቱ እንትን አያስፈራኝም። ምክንያቱም አቋሜ ግልጽ ስለሆነ ማለት ነው። ከዛ ለመውጣት ምንም ወደ ኦርቶዶክስ ለመግባትም ምንም አንድም ጥያቄ የለኝም። ግን ያስፈራል። የሚያስፈራው ሥላሴ ያስፈራ። እና ለዛ ነው ትላንት በየመንገዱ ሲያስለቅስን፣ እኔም ብቻ ሳይሆን ብዙዎችን። ለብዙዎች ደግሞ የመመለስ ምክንያት ይሆናል እና እግዚአብሔር ያክብራችሁ ሁለታችሁንም። እንግዲህ በብዙ ስራ እንጠብቃችኋለንና ስላገኘንሽ በጣም ደስ ብሎናል። መቼም ከባድ እኮ ነው ከዛ ዝና ከዛ የሰው ክብር የሰው ዝና ከዘፋኝነት ዓለም ወጥቶ ለአምላክ መዘመር፣ ነፍስ ጌታዋን በተሰጣት ነገር ለማክበር መቁረጥ ከብዙ ነገር እንደሚለይ መዘምርት በዛ ወርቅ አስፋ ይገባኛልና እንኳን ደህና መጣሽ። እንኳን ደህና መጣችሁ። እንግዲህ መኩሪያ፣ ጊዜውን ለእናንተ ሰጥቻለሁ። ይሰማል ይሰማል። ምናልባት ቴሌቪዥን አለ የተከፈተ ቴሌቪዥን አለ የተከፈተ ቴሌቪዥን አተከፈተ ቴሌቪዥን ሮ ፒክቸር ነው ሁላችን ነው። እንግዲህ ይሄኛው ነው በሁለት ስልክ ተገብቶ ሲሆን ይሆናል እንግዲህ አንዱ ሚዩት አድርጋችሁታል አይደል? ሚዩት ተደርጓል? የለም የለም። እሺ፣ አሁን አሁን ይሰማል እኮ። ትናንት በተነጋገርነው መሰረት እንግዲህ አሁን እኔና ሷ በሰማያት ቲቪ እና በዜማ ሰማያት ላይፍ ነበር። ልክ እንደጨረስን እንግዲህ እናንተ እስከገቡ እየጠበቅን ነበር። እንዳልኩ ሌላ ማህበራዊ ጉዳይ፣ የቀብር ጉዳይ ምናምን አላት፣ ግን ሳላገኝቸዋል ድም ብላ ነው። እሷን እናስቀድምና እሷ የምትጠይቋትን ትንሽ አደቃ ስላላት የምትለውን ትበልና እንዳንዛት። በዚህ አጋጣሚት እንዳለው ግን ቆየችው እናንተን ብላል አመሰግናለሁ። እግዚአብሔር ለተደረገልኝና ለተደረገልኝ ያፈሩ ሁሉ አመሰግናለሁ። እግዚአብሔር ደግሞ ሁሉን ክብር እግዚአብሔር ይውሰድ። እኔ ሳልሆን እግዚአብሔር ክብሩን ይውሰድ። ለዚህ ላበቃን አምላክና ምን መመለስ እንዳለብኝ ብትጠይቀኝ ጥያቄ ካለ መልስ ለመመለስ ዝግጁ ነኝ። እኛ እንግዲህ እናመሰግናለን ለብዙዎች የመመለስ ምክንያት ስለሆንሽ አንቺ ደግሞ እ እንዴት ተመለሽ እንዴት ተመለሽ መቼም ከባድ ነው በአለም ካለ ዝና በአለም ካለ ነገር ብዙም የሚከብድ ነገር አለና እ ጥቂት ምት ምክንያቱም በአንቺ መመለስ ብዙዎች እንደሚመለስ ተስፋ እናደርጋለን ወደ ዝማሬው ከመግባታቸው በፊት እስኪ የምትመክሪው ነገር ካለ፣ በቤቱ እንዴት እንደሰራ በሚለው ሀሳብ ሰጥቶ መመለስ ለሚለው። መመለስ ሳይሆን በውስጡ ያለው ሰው ነው። ግን የእንጀራ ጉዳይ ሆኖ የሕይወት ጉዳይ ሆኖ ያሳለፍኳቸው ጊዜያቶች በሌላው ዓለም በሌላው መንገድ ላይ ነበር እንጂ በውስጤ እድገቴም ያውም ክርስትናዬን ይዤ የመጣሁ ነኝ። ግን የእንጀራ ጉዳይ ሆኖ በዛ ውስጥ አልፈን በምንኖርበት ጊዜ ባለሁበት ዘመን ሁሉ እግዚአብሔርን የማላስታውስበት ጊዜ አልነበረኝም። ምክንያቱም ያስጨንቃል፣ መንገዱ ከባድ ነው። የምንጓዝበት በጨለማ ነው የምንሄድበት የምንሰራበት ቦታ ሁሉ ጨለማ ቦታ ላይ ነው። ጨለማ ምን ያህል እንደሚያስፈራ ታውቃላችሁ። በጨለማ ውስጥ ምን ምን እንዳለ በዚህ ጊዜ ዝርዝሩን ለመናገር ባልችልም በጨለማ ውስጥ በተጓዝኩባቸው ጊዜ ሕይወቴን ለመርዳት ቤተሰቦቼን ለመርዳት ራሴን ለመርዳት ኑሮ በዛ መንገድ ተጀመረ እና ግን በዛ ውስጥ ሆኜ ያ ውስጤ የነበረው አምልኮ ውስጤ የነበረው እግዚአብሔር አልተወኝም። በመንገዴ ሁሉ ደግፎ እዚህ ሳላደረሰኝ ከለታት አንድ ቀን ይሄ ነው የማልለው ነገር በውስጤ ያድራልና፣ በችግር አይደለም ሰው በችግር መጠራ መም ነው ውስጥ የተቀበረው ነገር ራሱ እየፈነቀለ ይቅርታ የምጠይቅበት በዘመን ያሳለፍኳቸው ነገሮች የጎዳሁት እግዚአብሔርን ለስሜት የተገዥ ሆኜ ለፍላጎት የተገዥ ሆኜ ለማግኘት ብዬ ሰው የተደገፍኩበት እግዚአብሔርን ሳይሆን ሰው የተደገፍኩበት ጊዜ ከሌ እንዲያደረግልኛል ከሌ እንዲያደረግልኛል እኔም ደግሞ ሰርቼ እንዲህ አደርጋለሁ እንዲህ ይሆናል ከጓደኞቼ በልጣለሁ ሳይሆን ከጓደኞቼ ተርሳስ ጊዜ ያሰብኳቸው ነገሮች ልክ አልነበሩም። በውስጤ ግን መልክ ይኖራል፣ ሁልጊዜ ሁልጊዜ የሚኮረኩረኝ ነገር አለ እና በዘፈኖች የጣልቃው እግዚአብሔር ሳላመሰግነ አላል ትክክል አይደለም። ሁሉ እንኳን እያሉ እሱን ሳልጠራ እና ሳላመሰግንበት ያለፍኩበት ዘመን የለኝ ወይ ጠይቀዋለሁ። ጥያቄ ጠይቀዋለሁ። በዘፈን ውስጥ ጥያቄ ጠይቀዋለሁ

እና እንደዛ ነው ሳይሆን፣ በውስጤ ተቀምጦ የኖረ የታመቀ ነገር ነበር እና ብዙ አገልግሎቶችን በስራ አለም ውስጥም እያለሁኝ ብዙ አገልግሎቶችን አገልግል ያለውኝ እና ያው ባይፈቀድም፣ ያው ባለንበት ሀገር ቤተክርስቲያን ማግኘት ስላለብን ቤተክርስቲያን እንዲኖረን ስለምንፈልግ እና በጥሪው መሰረት አገልግዬ አልፍ ነበረ ግን አንድ ቀን እግዚአብሔርን እኔ ውስጥ ያለ የተደበቀ ይቅርታ የምፈልግበት ነገር ነበረ። እና መኩሪያ ቀደም ሲል በሌላው ጥያቄያችን፣ ላይ መጠይቃችን ላይ እንደሰማችሁት ከመኩሪያ ጋር የሚያገናኘኝ አንድ ነገር ተፈጠረ በድጋሚ በአሜሪካን ሀገር ለቤተ ክርስቲያን አገልግሎት የምንሰጠው እና እሱ ወደዚህ የመጣበት ጊዜ ነበረና። ጓደኛ ዬም ለዛ ጥሪ ስለጋበዘችኝ ተነስቼ ወደዛ ቦታ ላይ በሚሄድበት ጊዜ መኩሪያን አገኘሁት። መኩሪያ ከጥንትም ራሱ በሱ ውስጥ ያለፈ የሆነ ሀሳቦቼን አስተማረኝ፣ አናገረኝ፣ አወራኝ። ልቤን ነገር ብዙ ነገር አጫወትኩት። እና እኔ በውስጤ የምፈልገው አንድ ነገር አለ። ምንድን ነው ሲለኝ እግዚአብሔርን ይቅርታ መጠየቅ አይዞሽ፣ የታለው አይዞሽ። ከሰው በላይ የሆነ ኃጢአት ኖሮብኝ ነው ብዬ በማመን ሳይሆን ከውስጤ የሚኮረኮረኝ አንድ ነገር አለ። ያለፍኩባቸው መንገዶች ወይም ደግሞ የእሱ ነበርኩና አፈትልኬ ወጥቼ ያደረኳቸው ነገሮች ናቸው፣ ይቅርታም ያስጠየቁኝ። ብቻ አንድ የሆነ ነገር ለእኔ በመንገዴ ብዙ ጊዜ የሚያደርግልኝ ነገር አለ ከብዙ ነገሮች ውስጥ እየጋረደ እያሳለፈ በጨለማም በብርሃኑም በሚመጣብኝ በሁሉም ነገር በሚሆነው ነገር እግዚአብሔር እያሳለፈ በመኖር እየካሰ ያንን የምኞት ባርነቴን እያስተወ እንዲያስተወኝ ይፈልጋል። እኔ እታገላለሁ። እሱ ይፈልጋል። እኔ እታገላለሁ። ግን በዛ አንድ ቀን ሲገባኝ ይሄንን ሰው ሳገኘው እኔ መኩሪያ በውስጤ እግዚአብሔርን ይቅርታ የማጠይቀው ነገር አለ። እንደ ሰው ይሄ ሁሉ ነገር ተደረገልኝ፣ እንዲህ አደረገልኝ፣ እግዚአብሔር እንዲህ አደረገልኝ፣ ከመኪና አደጋ አዳነኝ፣ ከእንትን አዳነኝ ሳይሆን ውስጤ ውስጤ ተቀመጠ። እሱን ይቅርታ የምጠይቀው ቃላት የማይገልጹት አንድ ነገር አለ። ምን እንደሆነ ባላቅም፣ ግን እግዚአብሔርን ይቅርታ መጠየቅ እፈልጋለሁ። መቤቴም በቀሚሷ እየሸፈነች ያደግኩትን ቤተክርስቲያን ነውና በዚህ ውስጥ አልፌያለሁ፣ በሰው ሀገር በብዙ መንገዶች ውስጥ አልፌያለሁ፣ እና ይሄ ነገር ውስጤ ብዙ ይመላለስብኛል። ስለዚህ እግዚአብሔርን በተደቆ ይቅርታ መጠየቅ እፈልጋለሁ፣ እና ይህንን የሚገልጽልኝ ነገር አንድ እፈልጋለሁ። ከዛ ደግሞ መላእክቱን የሚጠብቅኝ መላእክቶች ደግሞ አመስገን ማክበር እፈልጋለሁኝ። እስቲ ይፈታ ድረስ እኔ ውስጥ ያለው ነገር ተፈቷል ብዬ እስከምጠይቀው ድረስ ይህን ንቅርታ ግን ለሱ ማድረስ ፈልጋለሁ አልኩኝ። ንቅርታ የሚለው መዝሙር ተሰራ። ይሄ ቅርታ መዝሙር ለመስሪያ ቤቱ ለቤተ ክርስቲያኑ ነው ገቢ ማስገኛ፣ ግን ለእኔ በጣም የንስሐ እድል ሰጠኝ። ባለኝ ቋንቋ ባለኝ በተሰጠኝ ነገር የሰጠኝን ነገር ነበረ አውጥቼ ይዤ ሂጄ በዛ መንገድ ራመድ የነበረውና። መልሶ መውሰድ ፈልጎ ነበር ለካ አላውቅም። ያንን ነገር ሳስተላል ይቅርታን ለመዘመር አቅም እስከሚያቅተኝ ጊዜ ደረሰና፣ ለመጀመሪያ ቀን መድረኩን በከፈትንበት ጊዜ መድረክ መከፋች ስለነበርኩኝ ለእኔ የሚታየኝ ነገር አለ። አቡነ ገብርኤልን ሳያቸው ብዙ ነገር ይታየኛል። ዛጋ በጣም ተጨናነቁ፣ ተጠባበቅኩ። አንደኛ ደግሞ የመጀመሪያ መክፈቻም ስለነበረ፣ ብሶትም ስለነበረ መዝሙሩን ለመዘመር የነበረ ትግያም ነበረ እና ብዙ ብዙ ሶፋ ፍራዎች አሉት፣ ግን ይሁንና ያንን ነገር አርጌ መንፈሴ ትንሽ እረፍት አገኘች፣ እረፍት አገኘ እና መጓዝ ያለብኝን መንገድ፣ መንገዱን ብልጭታውን አሳየኝ። እና ይህንን ተመርኩዤ መታገል ጀመርኩ። መታገል ጀመርኩ፣ ምክንያቱም ኑሮ ያስፈልጋል። ኑሮ ነው ወደዛ የሚያስገባ። እና ኑሮን እንዴት ነው እመራው? እንዴት ነው የማደርገው? ስለዚህ ሌላ ሌላ ስራዎች መልመድ አለብኝ ብዬ ከዚህ ውስጥ ወጥተህ ወደዛ ዛኛው ወደ ሌላው ስራ ስትሄድ ያስታውሳሉ። አንድ ጊዜ እንደውም ኮንቬንሽን ሴንተር ስሰራ ዘፋኛዋ አልበቃ ብሏት ከደሃ ጋር ትጋፋለች አሉ። እና ስራውን እንግዲህ በዚህ ለመቀየር ነው ጥረት ማደርገው፣ ስራዎች የጉልበት ስራዎችን ለመስራት ምናምን ነገር ትግል ማድረገው እና ይህ በዚህ ይለፍና በቃ እየታገልኩ እየታገልኩ እየታገልኩ መዝሙሩም እየረዳኝ መዝሙሮችንም እያዳምጥኩኝ አባቶቼንም ወንድሞቼንም መልክትም እየሰማው የሚጠቅመኝን እየሰማው የማይጠቅመኝን እየተውኩኝ እያስመሰልኩኝ ማለት ኖርኩ ለመኖር ሞከርኩኝ ግን ከውስጥ የሚገፋኝ የሚያስጨንቀኝ ነገር አለ ደክመኛል ህመም ይሰማኛል ህመም ስል የውስጥ የውስጥ ድካም ይሰማኛል። የውስጥ ድካም ማለት እንዴት ነው ልገልጸው አልችልም። አንድ የሚፈልገው ነገር አለው ነፍሴ የሚፈልገው ነገር አለ እና በዛ ውስጥ ነበረ ስራመድ የነበረው እና መኩሪያ ቤ እግዚአብሔር ይስጠው፣ አልፎ አልፎ ይረዳኛል ያግዘኛል። አባቶቼም አሉ የሚያግዙኝ፣ ጓደኞቼም ዘመዶቼም፣ በአቅራቢያ ያሉትም ሰዎች ያግዙኛል። ብዙም ጭንቀት የለ ሰው አልናገርም። እና በዛ ውስጥ እያለው ኖረን ኖረን ደግሞ ይህ ኖረን ኖረን አሁን እኔ ፈልጌም አይደለም አስቤውም አልነበረው። በተወያየንበት ሰዓት ይህንን መዝሙር ይዞ እንደውም ሌላ መዝሙርም ነበረውና ይህንን ነገር ስሰጠኝ እስኪ እግዚአብሔርን እንደዚህ ነው እኮ እየፈራሁ ነው እኮ ያለሁት የደረስኩበትን ነገር ነገርዋለሁ ለሱ ግን፣ አሁንም መፈራለሁ፣ አሁንም ትክክል ነኝ፣ በትክክል መጥቻለሁ ወይ ወደ እሱ፣ እሱ ወደሚፈልገው መንገድ ገብቻለሁ ወይ እያለ ያስብ ነበረ። ሰውነቴና ሁሌ በልቤ ላይ ይራመዳል ነግረዋለኝ፣ በልቤ ላይ ይራመዳል ይሄ ሰው እና ነገርኩት። አሁን ይሄ መዝሙር ሲመጣ ከተጀመረበት ጊዜ ጀምሮ ልክ እንዳይቀርታ ይቅርታ መቋቋም ነው ያቃተኝ። ውስጥ ያለውን ነገር ባሰብኩ ቁጥር ውስጥ የተሸከምኩትን በደል ባሰብኩ ቁጥር ቀላል አይደለም። በየጊዜው የምናደርገው ነገር ማንም ሰው ንጹህ አይደለም። በየጊዜው ሰው ነኝ፣ እሳሳታለሁኝ፣ እናደርጋለሁ፣ ቀይማለሁ፣ አኮርፋለሁ፣ ጣላለሁ፣ አማለሁ፣ በቃ ብዙ ነገር እግዚአብሔርንም ሰውንም አስቀይማለሁኝ። ይሄ ሁሉ ራሱን የቻለ ኃጢአት ነው። ደግሞ እንደገና ምን አይነት ይቅርታ ጠይቄ ነው እዛ ውስጥ ልገባ የሚችለው? አሁን ዝም ብዬ እየገባሁኝ እየወጣሁኝ፣ አንድ ደግሞ የጎደለኝ ነገር ተሰማኝ፣ ይጎለኛል ያ የጎደለኝ ነገር ምን ይሆን? የጎደለኝ ነገር ይሄ ነገር ትክክል ያልሆንኩት ነገር አለ የሚለው ነገር ይሄ መዝሙር ገለጸልኝ ለእኔ እና እውነት ነው። በመጣው ቁጥር ወደ ቤተክርስቲያን በመጣው ቁጥር ጎዶሌን አስባለሁ፣ ጎዶሌን አስባለሁ አስባለሁ እና የዝና የምናምን ጉዳይ አይደለም። አሁን ወይም ደግሞ ለእኔ የሰራልኝ ነገር ለሌሎቹ እንዲያግዛቸው እንዲረዳቸው ነው የማስበው። ጊዜውም መጥፎ ነው። ጊዜያችንም ይጠራናል፣ ጊዜውም ጠርቶናል እና እዚህ ደረጃ በዚህ መልኩ ነው። በጥቂቱ በዚህ መልኩ ነው እና እኔ ለእህቶች የምል ወንድሞችም ብዙም አሉ ያልታወቁ፣ ውስጥ ውስጡ እንደ እጅ የሚጠኑ እንደኔ ውስጥ ውስጡ እንደ እጅ እየጠኑ ያሉ ብዙ አሉ። ያን ደግሞ እንደዚሁ እግዚአብሔር ገልጦ ሁላችን ለበረከት ያብቃን እና ይቺን ስማችንን ይችን የተለጠፈችብንን ታፔላ ደግሞ አንስተው የእኛ አባቶች የእኛ መምህራኖች የሆኑ ሌላውን አይደለም የእኛን ሰዎች እኛን ወደ ጽድቅ መንገድ ወይም ደግሞ ወደ እግዚአብሔር ቤት ለማስገባት እንዲሞክሩ እርዳታ ቢደረግልን ነው። ገናነን ገና ገና ገና ገና ነን፣ ትንሽ ገና ጭጮች ነን። አሁንም ልንሳሳት እንችላለን እና የሚይዘን ነገር ያስፈልጋል። እንደ ውሻ ሰንሰለት አንገታችን ላይ እንዲሆኑ እንፈልጋለን። ሰዎች መምህሮቻችን ማለት ነው። ምክንያቱም የመጣንበት መንገድ ዘላለም የሚያስወቅስ ነው። አንድም ቀን ሊረሳ የሚያስችል ነገር የሉ። መጽሐፍ ቅዱስም ላይ ተጽፈናል። እንደገና ሰዎች ደግሞ እንደ ከባድ ነገር አድርገው የሚመለከቱት ታፔላለን። ስለዚህ ያንን ነገር እንዲፈታልን መምህሮቻችን እንደመስቀሉ በአንገታችን አንገታችንን እንዲይዙን እጃችንን እንዲይዙን ያስፈልጋልና እንደሱ ከሆነ ሌሎቻችንም ሌሎቻችንም ወንድሞቼና ዘመዶቼ ወደ መንገዱ ይገባሉ ብዬ አምናለሁ። ጊዜው መሽቷል እየተባለ ሲለሚባል ብቻ አይደለም። በጉብዝና ወራት እግዚአብሔርን ፈልገው ይባላል። እንፈልግ ነበረ፣ ግን እንደ ቫኬሽን ነበረ የሚሆነው የነበረው። አሁን ግን ግድ ይላል፣ ግድ ይላል። ከእግዚአብሔር ውጭ ምንም ተአምር አይፈጠርም በመኖር ከመኖር በላይ በሕይወት በብዙ ነገር ከሰው እዚህ ጋር ስላደረሰኝ እንዴት አላመሰገነው፣ እንዴት አላልቅስለት፣ እንዴት አላዝን? እኔ በብዙ በድጌዋለሁ፣ እግዚአብሔር በብዙ በብዙ አስቀይሜዋለሁ። ቀላል አይደለም። እኔ ተሰማኝ፣ ለእኔ ተሰምቶኛል። የሌሎቹን ደግሞ በሌሎቹ ጫማ ስላልሆንኩኝ ላቃችን እኔ የሚያስለቅሰኝ የእውነት ነው የእውነት ነው የውስጤን ነገር እያሰብኩ ነው። ለእኔ የዋለልኝን ውለታ ያደረገልኝን ነገር ለሰው በማልገልጽበት መልኩ እንዴት አድርጌ እንደምነገራቸው በማላውቀው መልኩ ስለረዳኝ እግዚአብሔርን ከዚህ በላይ ባመሰግነው ደስ ይለኛል። እሱ ደግሞ እንደ እኔ ውስጥ ገብቶ እንዲቦረቦራቸውና እንዲረዳቸው ፈልጋለሁ። ይሄ አድቨርታይዚንግ አይደለም እኔ የምሰራው ወይም ደግሞ የውሸት ነገር አይደለም። ውስጥ የተቀመጠ ብዙ ነገር ሌላም አለ ገና የማለቅስበት እና ጠይቀዋለሁ፣ መልሶልኛል። ይመልስልኝም አለ። አሁንም ለሌሎችም እንዲመልስላቸው ፈልጋለሁ እንጂ ከነበረበት ቦታ ለመሸሽ አይደለም የመጣሁት፣ ወይም ደግሞ ዝና ጥሮኝ ገንዘብ አጥቼ ምናምን አይደለም የመጣሁት። እውነት ለመናገር ሌላም ሌላም ስራ እሰራለሁ፣ ሌላም ስራ መስራት እችላለሁ። እሱ አይደለም። በነፍስ በነፍስ መጽዳት የሚባል ነገር አለ። እንጃ ለእኔ ቀበለኝ፣ እሱን ነው ውስጥ ስጋዬ ጥሩ ነው፣ ደህና ነው። ግን ውስጥ የሚቦረቡረኝ የሚያሸንፈኝ ነገር አለ እና ይሄ ነው ለኔ እንግዲህ ድካም